አሁን እንደ ሴት አንድ ሰው ቦይፍሬንድ ዝም ብሎ ስልኩ የጮኸ ምናምን እያየች በአንድ አይነት የተመሳሳይ ሴቶች የተመሳሳይ ቁጥር ከማን ጋር ነህ ምናምን እያለ ቴክስት የሚደረግል ነገር ለምን ሰው አይፎን ይዞ አንድሮይድ ያምሮ ዳግ ይሄ ሁሌ ሁሌ ማሳበቢያ ነው። የማልስማማበት ነገር ነው። እያረክ ያለኸውን ነገር የማልስማማበት ነው። ምን እሱ አንተ ነው የምታውቀው። እሱ አንተ ነው የምታውቀው። ሰጥሽኝ ነገር አ ኦፍ ኮርስ አንተ ሁሉንም ነገር ሰጥተኛል። ሰፊና ጥልቅ ነው መውደዴ እመነኝ፣ ከባህር ይልቃል። ወጡት ቢወርዱት ድካም ነው አትልፋ፣ ማመኑ ይቀላል። የሽምገላ አይደለም ከልቤ ያደረውም እውነት። እስካሁን ቃላት አይገልጹትም መጠኑን። ወድሃለው ስል ስሜቱ በቃ ታስበው ይቅር እምላለው። ወድሃ ሰላም ሰላም እንዴት ናችሁ? የሜሪ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም በጣም በጣም ደህና ነኝ። እናንተ እንዴት ናችሁ? አለን አለን አለን ነው የሰሞኑን ባለው ሁኔታ ነገር ትንሽ ነገር አለው። የደበረኝም ነገር አለ። ጥፋተኛ ነኝ ብዬ ያሰብኩባቸው ነገሮች አሉ። ግን መጀመሪያ እናንተ የሆነ ነገር እንድትሉ እንፈልጋለን። አይ ቲንክ ዳጊ በጣም ተቀይሞኛል። ቪዲዮንም እንዳየሁት ከሆነ በጣም የሚደብር ነገር እንደሆነ አውቅ ያለው ግን ያ እንዲደብር ያደረግኩት ነገር እኔ በጣም በሱ ዙሪያ ጭንቀት በቃ በጣም እየተጨነኩ ነው ያለሁት። ሁሉ ነገሩ ምንም እውነት ነገር ምንም ሊያዝልኝ አልቻለም። የሆነ ነገር ያደረግና ደግሞ እንደዚህ ነው ይለኛል፣ ፕራንክ ነው ይለኛል፣ የሆነ ነገር ይለኛል። እንደምታዩት ከመጣን ጀምሮ እንግዲህ ያለውን ነገር በዳጊና በኔ ዙሪያ ያለውን ታውቃላችሁ። ስለዚህ እሱን ነገር ለማስተካከል እንግዲህ የሆኑ የሆኑ ነገሮች ለመሞከር ጥሬ ነበረ። ከዛ ባለፈ ደግሞ ምንድን ነው? አይ ቲንክ ከህዝብ በፊት የነበረውን ቪዲዮ አይታችሁታል። ፈልጌው አይደለም፣ እውነት ለመናገር ፈልጌው አይደለም እንደዛ አይነት ነገር ሀፕን ያደረገው ግን የሆነው ነገር በሙሉ እንደዛ እንዲሆን የሚያስገድድ ነገሮች ስለነበሩ ነው። እኔ እኔ እያሳለፍኩት ያለውን ጊዜ ማንም ሰው የሚረዳልኝ ማንም ሰው አይረዳኝም። በቃ እኔ እያሳለፍኩ ያለሁት እኔ በጣም ደስተኛ እንደሆንኩ ምናምን የምታስቡ ሰዎች ልትኖሩ ትችላላችሁ፣ ግን አይደለሁም። እኔ በቃ ደስተኛ አይደለሁም። ባለፈውም እንደዛ ያደረኩት ሌላ ነገር አስቤ ወይ ምናምን ሳይሆን እንግዲህ በየቀኑ አዳዲስ ነገር እያመጣብኝ ነው። በየቀኑ አዳዲስ ሴት እያመጣ ነው። በየቀኑ ሁን ነገር እየፈጠረ ነው እና አሮኖ በቃ እኔ ለምን እንዳደረግኩት ራሱ እንደዛ አላውቅም እውነት ለመናገር እና የእውነትም እኔ እንደዚህ አይነት ልምዱም ምንም የለኝም፣ ግን በቃ በጣም ሲጨንቀኝ ነው እንደዚያ የእንቅልፍ ኪኒን የምከተትበት ምናምን እና ማለት ከሴት ጋ የማደር ምንድን ነው ፍርሃቱ ኦልሬዲ ተወግዶለታል። ያ ነገር ከተወገደ ምንድን ነው አሁን ደግሞ እሱ ሊያስፈራ የቻለው ነገር ምንድን ነው አሁን ስነካው ምናምን የሆነ የሆነ ነገር ይላል ምናምን፣ ሌላ ደግሞ ማላውቀው ነገር አለ ወይ? እኔ ደግሞ እንደዛ ነው ግምቴና ያንን ማድረጌ ትክክል ነው ብዬ አላምንም። ትክክል አይደለም። ግን እንደ እውነት ስነግራችሁ እኔ በጣም ብዙ ይቅርታ ነው ማድረግለት ብዙ ነገር እያጠፋ ከኔ አልፎ እናንተ በጣም የተቀየማችሁት ስንታችሁ ይቅርታ አድርጋችሁለታል ታውቃላችሁ። ስለዚህ ይሄን ነገር ደግሞ ለማስተካከል እኔው ነኝ ያበላሸሁት ያለሁት፣ እኔው ካበላሽሁ እኔ የማስተካከል ያለበት ሌላ ሰው ሊያስተካክልልኝ አይችልም። እና ያንን ነገር እንትን ለማለት ብዬሽ ነው እንጂ አላውቅም እስኪ ዳጊን ቀጥሬዋለሁ ላወራው ፈልግ ያለሁ። አይ ቲንክ ደብሮታ ላይ ነው። ግን ያን ነገር ያደረኩት እኔ፣ ሌላ ነገር አይደለም። እስቲ እንደው እንቅልፍ ኪን እንኳን ጠጥ እንትን ብሎ ከሴት ጋር ቢተኛ ምንድን ነው ችግሩ? ነው እንጂ ሌላ ነገር ለማድረግ ኦር ምናምን አይደለም። ምክንያቱም እንደዚህ አይነት ሰው በድን በድን ነው፣ በቃ አካላቱ በምን ሁሉ ነገሩ በድን ነው። ምንም እንደዚህ አይነት ነገር ሆኖ ምንም ነገር ሊደረግ ሊታሰብም አይሞከርም። ግን ያን ነገር ያሰብኩት እንደዛ ከኔ ጋር ሆኖ ተነስቶ ማንጋር ይሁዳ ጥርጣሬዎች፣ አሁን ያልወጡልኝ ጥርጣሬዎች በጣም ብዙ አሉ። እነሱን ነገሮች ማስተካከል ፈልጋለሁ። ያን ነገር ለማድረግ ደግሞ ግዴታ ይሄን ነገር ማድረግ ነበረብኝ። አልዋሻችሁም። እግዚአብሔር ፍቃድ ሆኖ ለእሱ አልሆነም። ያ ነገር የሆነው ለእኔ ነው። በጣም እንደሚደብር አውቃለሁ እኔ እራሴ ጠዋት እራሴን ሳገኘው በጣም እንደደነገጥኩት በጣም ማለት ነው። ብቻ ዳጊን መጠየቅ የምፈልገው ጥያቄዎች አሉኝ አልዋሻችሁም። በቃ ግን እሱን እንደዛ ያረግኩት የነበረው ጀስት ከሴት ጋር መተኛት ምን፣ ይሄ ልምዱ እንዲኖረው በቃ የሆነ ነገር አሁን እሱ ሲነቃ ዲ እንዲዚይነ ነገር ሀፕን አድርጓል እንደ ምናምን ብሎ ፊል አድርጎ ኔክስት ምንም ነገር ከኔ ጋር ሳይ በቃ ይሄ መሸማቀቁ ምናምን የሱን አይምሮ ለማስተካከል ነው ያን ነገር ያደረኩት እንጂ ሌላ ነገር ምናምን አስቤ አይደለም። እኔ ብዙ የከፉኝ እየተናደርኩባቸው ምናምን የመጣሁባቸው መንገዶች ብዙ ናቸው። እናንተ እንደምታውቁት ማለት ነው በጣም ብዙ ይሄ ነው ብዬ የማልነግራችሁ እዛን ነገሮች ለማስተካከል የግድ ነገር ማድረግ ነበረብኝ። ግን ትክክል ነው ብዬ አላምንም። ትክክል አይደለም፣ ይደገምም ምናምንም ነገር አይደለም። እግዚአብሔር ፈቃድ እንግዲህ ሁሉ ነገር የሚሆነው ይሆናል ብዬ አስባለሁ። እንጃ አላውቅም። ሊያስከፋ ይችላለው በደንብ በደንብ ያስከፋል። ምንም ጥያቄ የለውም። ግን አላቅም በቃ። እኔ እንጃ፣ እሱ እንዴት አይነት ነገር እያሳለፈ እንደሆነ አላቅም። ቀጥሬዋለው እንግዲህ፣ ሁሉንም ነገር እግዚአብሔር በሚያውቀው ነገር ነው። እንግዲህ ውሸትም ምናምንም አይደለም። አንድን ሰው ብታሉት በዚህን ያህል ምንም አይነት መንገድ አትሉም። አልዋሻችሁም እግዚአብሔርን። እኔ ልደዳግ ያለኝ ስሜት ይሄ ነው ብዬ የምደብቃችሁ አይደለም። ትክክለኛ ነገር ነው ያለኝ እውነት ለመናገር የሚሰማኝን ነገር ነው የምነግራችሁ። እያዋሸሁ አይደለም። ማረጌ ስተት ነው፣ አዎ ስተት ነው። ግን ያረኩበት መንገድ እንደዛ ነገር ተፈጥሮ እሱ የሆነ ነገር እንደተፈጠረ እና ይሄ ሴቴ መፍራቴ ምናምኑ ምናምኑ መንፈስ ጠፍቶለት ጀስት ሰላማዊ ኑሮ ለመኖር እንደዛ ከማሰብ ነው እንጂ ከሌላ ክፋት ምናምን አይደለም። ላረገውም እንደዛ አልችልም እውነት ለመናገር እና ሊቀየመኝ ይችላል አቃለሁ ግን እኔ እኔ ለሰው ቅርታ እንደማደርግ ሳጠፋም ደግሞ እኔ ቅርታ መጠየቅ እንዳለብኝ አቃለሁ። ያ ሰው ይቀበለኛ ይቀበለኛ ይመለከተኝ፣ ግን እኔ ካጠፋው ምን ጊዜም ቅርታ እንደምጠይቅ ነው። በጣም ጨንቆኛል፣ አልዋሻችሁም። ይመጣና ያን ጭንቀት እና ጠዋት ራሴን ሳገኘው ደግሞ። ሌላ ፊሊንግ ነው የተሰማኝ። አሮ ነው ኔ ጃስት እሱ ነገሮች አምጠይቃቸው ጥያቄዎች አሉ። እሱን ማውራት የምፈልጋቸው ነገሮች አሉ። ቀየም ይችላል፣ ሊኮርፍ ይችላል፣ ስሜታዊ ሊሆን ይችላል ምናምን አላውቅም። በቃ ምን ስሜት ነው የምናግራችሁ እና ይደብራችሁ ቃኔ በጣም ደብሮኛል አሏሻችሁ። ባይሆን መረጥኩኝ እንደዛ አይነት ነገር ባይሆን መረጥኩኝ ምክንያቱም እሱ በሌላ መንገድ እንድረዳው አልፈልግም። ወይም እኔ ሌላ ነገር ላደርገው ምናምን። መቼም እንደዛ በድን ሆኖ ምንም ነገር ማንም ሰው እንግዲህ ይህ ምንም ነገር ሊያደርግ ይችላል። አትሊስት ደግሞ ወንድ ልጅ እንደዛው ሴት ልጅ ብቻ ወንድ ልጅ እንደዛ በድን ሆኖ ምንም ነገር ሊደረግ አይችልም። እኔም ደግሞ እንደዛ ፕላኔት ውስጥ ያለውን ነገር ለማጥፋት ነው። አንዳንድ ጊዜ ምን እንደሆነ አላቅም እየነገርኳት እንዳለው ነው ያለው። ነገር ይሄ ነው። እና በሌላ መንገዶች ውስጥ እንድረዳብኝ አልፈልግም። ማውራት ያለብኝን ነገር ማውራት አለብኝ። መነጋገር ያለብኝን ነገር መነጋገር አለብኝ። በቃ አመነኝ፣ አመነኝ። ካላመነኝ ነው ምንም ማድረግ አልችልም። ያው እየመጣ ነው እንግዲህ ስ የሚለኝን ነገር ይሰማል። ከዚህ በላይ ምንም ነገር አልችልም፣ አላቅም። በቃ በቃ ነገር ውስጥ እዚህ ጋ ደክሞኛል እግዚአብሔር

ብቻ ባይፈጠር ጥሩ ነበር እኮ፣ እንዴት እንደሆነ ደስ ይል ነበር። ገባኝ። ኖርማሊ እኔ ጥፋተኛ እያረኩሽ ምናምን አይደለም። ይገባኛሉ ሁኔታው ምናምን ተጠርጣሪ ውስጥ ስላለ ነው። ለምን እንደዚህ እንዲፈጠር አልፈለገም? ከኔ ጋር ብዙ መቀራረብ ለምን አልፈለገም? ይሁን ነገር ቢኖር ነው ምናምን የሚሉ ጥያቄዎች ይዘውሽ እንደሆነ አውቃለሁ ግን እንደዛም ቢሆን የሆነ ተነጋግረን አውርተን ምናምን ቢሆን ደስ ይላል። ብልጥ ከመሆን ምናምን በእውነት እኔ ማለት በጣም እየነገርኳቸው ነበር። በጣም ድብርት ውስጥ ነበርኩኝ። እውነት አንተን ማስቀየም ማስደበርም ምናምን አልፈልግም። እውነት ለመናገር ማለት ነው፣ ግን ሳላስቡ ነው ይሄ ነገር ሀፕን ያደረገው ይሄ ነገር ሀፕን ለምን አደረገ ምናምን እኔ በደንብ ነግሬያቸዋለሁ። እኔ በሌላ መንገድ ምናምን አስቤ አይደለም። ግን በቃ ይሄ ከሴት ምትለው የምትፈራቸው ነገሮች አሉ። አንተ አንዳንዴ ያስጨንቃል። ምክንያቱም እኔ ያልነገርካኝ ነገሮች አሉ፣ ሌላ ነገር፣ እኔ የማላቃቸው በአንተ ህይወት ውስጥ ሌላ የሚያስጨንቅ ነገር አለ። ትልቁ ጭንቀት ይሄ ነበረ። ይሄ ነገር ተወግዷል። ሌላ የማላቀው ጭንቀት አለ ካንተ የለም። ያው ያው ካለኩ ችግር አለ። ኖ ዳጊ፣ አሁንም አንድ ነገር ልንገርህ ነው ነው እንደዛ አይደለም እያልኩ ያለሁት እኔ ከአንተ ጋር ምንም ነገር ለማድረግ ፈልጌ ምናምን አይደለም። የዚያን ቀን እንደዚያ ያደረኩት ጀስት ለእነሱ ነግሬያቸዋለሁ፣ የዚያን ነው እንደዚያ ያደረኩት። ሁሌ እንደዚህ ስነካም እንዲህ ሳወራህም ምናምን በጣም እንትን ትል ነበርና፣ ለምንድን ነው ይሄ ነገር? እስኪ አሁን እንደዚያ አድርጎ እንቅልፍ ወስዶ ተኝቶ ጠዋት ላይ ሲነሳ ራሱን አልጋ ላይ ከኔ ጋር ቢያገኝ ምን አይነት ስሜት ውስጥ ነው ያለው? ምንድነው የሚሰማው? ምክንያቱም የሆነ የሚፈራው ነገር ወይ እፍረትም ከሆነ ወጣልኝ ብሎ አስቦ ኔክስት ለማውራት ለመጫወት እንኳን ፍሪ ሆነ። ምክንያቱም እናንተ ኖርማል ቤስት ፍሬንድ አይደለን፣ ጓደኛ ሞች አይደለን፣ ፍቅረኛ ሞች ነን አለ አንድ ፍቅረኛ ሞች ደግሞ የሚፈልጋቸው ነገሮች አሉ። በቃ የሆኑ ስቴፖች አሉ። እነዚያን ስቴፖች እየሄድን አይደለም። ስቴፑ መተኛት አይደለም። የራሳችን ጊዜ የምንሰጣጥበት ታይሞች ተቀይረዋል አሁን ላይ አሁን በእጥፍ ስልክም በእጥፍ ስልክ ስልከ እየጨው ያለው በእጥፍ ሁኔታዎች ተቀይረውብኝ ያለ ነኝ እና እኔ ከምሰጋው ነገር አንጻር ምንድን ነው ሌላ ያልነገርከኝ የማላቀው ታሪክ አለ አንተ በእኔ ላይ ወይ በራስህ ህወት እኔ በዛ አመት ነገር ምናምን አይቀር ግን እንዳልኩሽ ነው በቃ ግን አሁን እኔ የደበረኝ ነገር ምን እንደሆነ ታገልሽ የሆነውን የማታውቂው ህመም ቢኖርብኝ እኔ ገብቶሻል ለምን ቢኖርብኝ አሁን መድኃኒቱን ስወስድ ያ እንቅልፉ ማለት ነው። መድኃኒቱን ስወስድ የሆነ የሚጎዳኝ ነገርስ ቢሆን ጎብተሻል። አንቺ አታውቂው የሆነ ውስጥ ያለ ነገር ሊኖር ይችላል ምናምን፣ ወይ ሌላ መድኃኒት ካለ ከሱ ጋር ተጋጭቶ የሆነ የከፋ ነገርም እኮ ሊመጣብኝ ይችል ነበር። ጎብተሻል? እሱ እሱን ነገር ምናምን ብታስቢው አሪፍ ነበረ። አይታወቅም ምንም ምንም እኮ ላልሆነ እኮ እችላለሁ ግን እኮ ያልገባኝ ነገር እኔ የማላቀው ከአንተ ህይወት፣ እኔ የማላቀው ነገር አለ ወይ? ኖ ኖ፣ እንደሱ አይደለም። አሁን ምሳሌ ነው እኮ የምነግርሽ እንጂ የሆነ ነገር አለ የሆነ መድኃኒት አለ ምናምን አንተ ካልነገርከኝ ቢሆን በቃ ከባድ ነገር ውስጥ ዘገባ ነው። እኔ እኮ ኖርማሊ እኔ እኔ በስራ ውስጥ በገባው ሰዓት በዛ ስራ ውስጥ በነበረኝ ሰዓት የወሰድኩት መድኃኒት ያደረግኩት ቢኮዝ ምንድን ነው እንቅልፍ እንዲያስተኛ ነው። እንቅልፍ ስለማልተኛ ስልነበር ከአንተ ጋር እንትን በተባባልኩበት ሰዓት የዛኔ የምወስደው መድኃኒት ሌላ የተ እና ዶክተር አዞልሽ ከሆነ አንቺ ምትወስ አይደል? እኔ ያለ ዘዘልኝ መደበኛ ሰው ቢወስዱ የጎዳ ላይ ጎዳ የሚለውን ነገር ማሰብ ነበረብሽ። እዚህ ጋር ም እኮ ላልቆም እችላለሁ። ሊሆንም ላይሆንም ይችል ነበርኩ። አሁን አንቺ ሌላ ነገር አለ ወይ ምናምን የሚለውን ነገር ሳይሆን በቃ እዚህ ጋር የሚያረክሹ ነገር ልክ አይደለም። እሱን ነገር ነው ያለው። ለነሱ ነገር ረጫለ ጥፋተኛ ነኝ። ማረግ አልነበረብኝም። እሱ እኮ ጥፋተኛ እንደሆንኩ እኮ በደንብ ነው የማውቀው። ይሄ እኮ ጥፋት አይደለም እያልኩ አይደለም ትልቅ ጥፋት ነው። ግን ደግሞ እኔ ያን ነገር ያደረኩት ሌላ ነገር አስቤ ምናምን አይደለም። በቃ እኔ ጭንቀት ኦልሬዲ ይሄ ከሆነ እስኪ ከኔ ጋር ደሞ ይተኛና

ነው አንቺ አርሰሽ አጨለሽ ኮፍተሽ ምና ማጠጥ፣ ሌላ ሰው እንዳይበለው። ሌላ ሰው ማለት ትፈልጋለህ አንተ? ግን በጣም ሌላ ሰው ሌላ ሰው እያበዛህ ነው ዳጊ። የሚያስከፋ ነገር ነው፣ እንደ ቀልድ አትየው። እኔማ ለሌላ ሰው እኮ አልሰጡህም እኮ። ይሄን ድንግልና እኮ ለሌላ ሰው አልሰጡህም። ግን በሰዓቱ ሰዓቱ ሲደርስ ዳንቺ ነው የምሰጠው። ከእንትን በኋላ ማለት ከሰርጋችን በኋላ ለዛ ገብቶ እንደዛ ነው ትንሽ የደበረኝ። እንዳልኩሽ በቃ እኔን አለም እኔ ስነቃ እኔ ጋ ነው ልብስ ወላልቋል ምናምን፣ ሌላ ነገር ሳይሆን፣ አሁንም አንደርስታንድ አድርገሽ እንደማወራው ልብስ ወላልቋል ምናምን ስታዩ ምናምን ኦልሬዲ በቃ የሆነ ነገር አድርጓል፣ በቃ ይሄ የሚፈራው ምናምን ነገር ጠፍቷል ምናምን። በቃ ሌላ ጊዜ ስነቃም ምን በነፃነት እንድትሆን ነው እንጂ አንተ እንድትጎዳ ወይም ምናምን አይደለም። ሲጀምር እኔ ደግሞ ሌላ የፈራሁት ነገር ሌላ አለ። ጠዋት ስነሳ በጣም ነው ያፈርኩት፣ ኖርማል። አሁን እኔ ባላውቀው ኖሮ መድሀኒቱን የጠጣችው ቢሆን ኖሮ ምን ታረጊ ነበር? እግዚአብሔርን፣ እውነቱን ተናገሪ። እኔ ዳጊሙት ይሄው፣ እግዚአብሔርን እኔ አላምንም፣ እግዚአብሔርን ነው የምልህ። ዳጊሙት ምን ላደርግ እችላለሁ? እኔ እኮ ሴት ነኝ። አንተ አንተ ብትሆን እኔ ነኝ እንደዛ ማለት ያለብኝ ወንዶች ናቸው ጥቃት እየደረሰባቸው ያለ እና ይሄኔ ቤቴን ዘግቼ ምናምን እያለቅስ ደግሞ ኢትዮጵያ ውስጥ እንትን የለም፣ የሴቶች ጉዳይ የወንዶች ጉዳይ ቢሮ የለም። ለማን ነው ወይዬ የምለው? ለማን ነበር አቤት የምለው? ይሄው ከዚህ ህዝብ በላይ አሁን ለአንተ መብት የሚሟገት ህዝብ ነው ያሉት። ትናንት እንዴት እንደተናደዱብኝ አይታል። ግን አሁን የምነግር ነገር አትፈሪ፣ ችግር የለም። የምር እኔ አልደበረኝም እኮ በቃ፣ እኔ እንዲደብር ምናምን አልፈልግም። እውነት ለመናገር ግን እንዲሁም በቃ በጣም አናድድሃለሁ ብዬ ነበር የጠበቅኩት። አይገባኛል እንዴ ሰው ነው ይችኳን ማለት ለምጎ ዛዬ እንደ አሁን እንደዚህ አንደርስታንድ ስታደርግ በጣም ደስ ይለኛል። እግዚአብሔር ቅን ነው። ለምንድን ነው በጣም ያን ያህል ስልክ የሚደወለው? ለምን እኔ ስራ ሰው ነኝ እኔ ምን ሰው ነኝ? የምትሰራው አንተ እኮ ይሄ ኤጀንስ ነው የምትመስለው፣ ይሄ ወደ ውጪ የሚልኩ ምናምን። ሴት ብቻ ነው ያንተ ስራ ሴት ብቻ ነው ያንተ ስራ። ምን ነው ምን ለምንድን ሴት ብቻ የሚደወለው? የዛን ሰዓት ራሱ በጣም ስልክ ሲጮህ ነበረ። ሴት መስራት የሚፈልጉ ማስታወቂያ መስራት የሚፈልጉ ሞዴሎች ናቸው ሴቶቹ። ምን ያገናኘዋል? እኔ ደግሞ ደስ አይለኝ አይመለከተኝም። እኔ አኔ አሁን ይሄን ነገር አልወደው። ስለዚህ እኔም ይሄንን ስራ በወንዶች ልስራ፣ አይደብረ ምን ችግር አለ? ባግዛቸው እንደ ወንድም እኮ እኔም እንደ እኔም እንደ እህት ባግዛቸው ችግር የለው ፉክክር አይደለም እያልኩ ያለሁት የማረገውን ነገር ነው። ስሜቱ እንዲገባ በጣም እየበዛብኝ ነው። በቃ ያንተ ስልክ ኦቨር ነው ከበፊቱ። ምንም እንዳ እንዳይፈጠር አይደለም በቃ ምንም እንዳይፈጠር አይደለም እኮ አት ከነሱ ኖ ኖ አለ እኔ ስልኬ ካልተደወለ የአንተ ያንተ ስልኪያን ሁሉ የሚደወልበት ምክንያት ምንድነው? ምን ምን ነው ነው ሴት ነኝ። ምንድነው ላስብ የምችለው ማለት አሁን እንደ ሴት አንድ ሰው ቦይፍሬንድ ብሎ ስልኩ የጮ ምናምን እያየች በአንድ አይነት ተመሳሳይ ሴቶች ተመሳሳይ ቁጥር so ምናምን እያለ ቴክስት የሚደረግል ነገር yale text iphone is ዳግ ይሄ ሁሌ ሁሌ ማሳለቢያ ነው። እኔ እኔ የማልስማማበት ነገር ነው። እያደረክ ያለኸውን ነገር የማልስማማበት ነው። እሱ አንተ ነው የምታውቀው። እሱ አንተ ነው የምታውቀው። ኦፍ ኮርስ ኦፍ ኮርስ አንተ ሁሉ ነገር ሰጥተኸኛል። አንተ አካል ሰጠኸኝ፣ ሰጥተሽ በምን ሰጥሃለሁ ታዲያ ምትደነቀው መናገር የምፈልገው ሲም ካርድ ቀይር ደስ እንዲ ለን ሳይሆን አምነህበት ነው። እኔ ደስተኛ እያደረገኝ አይደለም አልኩ እኮ። አይተውኝ እኮ ዩቲዩብ ላችን እንደቆ አይተውኝ እኮ እንደዚህ ያሰራ እንደዚህ ማስታወቂያ ፊልም እኮ ሌላ ሰው ያሰራ። ይሄ አንተ አንተ የትኛውን ነገር ይሄ የተጠቀምክ ነው? እኔ በንጹህ ወንድምነት ነው። አልፈልግም እንዴ? ያለ ምንም ክፍያ በንጹህ ወንድምነት። የትኛው እንትና አንተ የትኛው እንጂውና አንተ። እኔ ደግሞ ደስተኛ አያደርገኝም። በቃ መናገርም ፈልጋቸው ብዙ ነገሮች አሉ። አሁን ማውራት አልፈልግም። እግዚአብሔር ደስተኛ አያደርገኝም 100%

እንዴ እንደዚህ ካረክ እኔ ሊደብር ነገር ነው ማድረግ። እኔ አንተ የማትፈልጋቸውን ነገሮች በሙሉ አቁሜያለሁ፣ ከጓደኞቼ ጀምሬ ቆርጫለሁ። አይ የምትል ከሆነ የቆረጥኩትን መቀጠል አያቅተኝ። እውነቴን ነው የምነግርህ። በአካል እኮ እየተገናኘን አይደለም፣ በስልክ ነው እኮ። ምን አውቃለሁ በአካል መገናኘትን። ከኔ ጋር አሳልፈ የምትሄደው ጊዜ በኋላ የት እንደምትሄድ በምን አውቃለሁ። እንዴ ዳጊ እንደሰው አስብ። በቃ እውነታውን ነው የነገርኩህ። እሺ፣ እሺ እንቀይረዋለን ሲም ብቻ የምትፈልጊው ወይስ? ከተማ ምን ልቀየር ትፈልጊያለሽ ታዲያ? ሹፍከና ልይ። ኦኬ ኖርማል ነው፣ ችግር የለውም መቀየርም አይጠበቅበትም። ባለው ነገር መቀጠል ትችላለህ። ምንም ነገር ከደበረ እኔ ግን ደበረኝ እንዳትለኝ። በኔ ዙሪያ የተሰማኝ ነገር በቃ እቀይራለሁ አልኩሽ። ኧረ ችግር የለውም ምንም የሚያጣላም የሚያስቆርፍ ኧረ እኔ የሚያስቆርፍ አይደለም፣ የሚያጣላም አይደለም። ኤኒዌይስ እኔ ላደረኩ ነገር ሶሪ፣ ለባለፈው ነገር ሶሪ ማለት እፈልጋለሁ። ጥፋት ስለነበረ እንዳደግ ምንም ከአሁን በኋላ ዳጊ እኔ አውቄ አይደለም። ነገር እኮ በቃ ምንም ነገር ተነጋግረን ለምን ውስጤ ገብቶ ሊጎዳኝ ይችል ነበር እኮ። እሺ በሱ ምክንያት በጣም ይቅርታ። ይሄ ይሄ የእውነቴን ነው። እግዚአብሔርን ከመጀመሪያ ይቅርታ ጠይቅህ እንደመጣው ያውቃሉ እነሱ። አይደብርሽ ደሞ ለምንድን ነው ለምንድን ነው አይደብርሽ? አይ በቃ እኔ ጋር ተረድቼሻለሁ። በስልክ ዙሪያ አቁም አልፈልግም፣ ምንም ምንም ስልክ አልፈልግም። ከአንተ ምን መቀየር ነው አለ እንግዲህ ያው ዳግም ልቡን ታቃላችሁ። በጣም ፈርቼ ነበር። እግዚአብሔርን በጣም ይቀየመኛል። በጣም በጣም በስልክ ግን አስፈራርተኛል። እንደቶች በጣም አወራሩ፣ በጣም ደስ የሚል አወራር አልነበረ፣ የሚያወራኝ ለዛ ፈርቼ ነበረ ምናምን። አሁን ግን በቃ እንደዚህ ሰላም ስለሆነ ደስ ብሎኛል። በጣም ግን የሆነ በጥያቄ ፈልጌ ነበር ግን ይቆይልኝ። አንዱ ሰላም ሲሆን ሌላውም መቀስቀስ አያስፈልግም። በቃ ስለነበረን ጊዜ እናመሰግናለን። የት ለምን እንደዚህ ነው? ምን ይደረ ሁሉ ነገር አይነገርም። እሺ በጣም ነው የምንወዳችሁ ስለምታረጉልን ነገር ሁሉ በጣም ነው እናመሰግናችሁ። ዛሬ በጣም ደስ ብሏል። እንደዚህ እንደዚህ አይነት ቪዲዮ ሰርተን ለቀናን ላይቀም እንደዚህ አንድ ላይ ተቃቅፈን ምናምን በፍቅር ይመቻቹ። በቃ መልካም ጊዜ እንገናኛለና ይመስለኛል። ቻው ማለት አልፈለግሽ ምንድን ነው? እነሱ ናፍቆኛል። በጣም ነው የምወዳቸው፣ በጣም ነው የማክብራቸው። ስለነበረን ጊዜ በጣም ነው የምናመሰግነው። እናንተም ደግሞ አትቀየማት ምናምን ባይ